በትግልም ላይ ጽናትን ደግሞ አዞናል ሁለቱም ግዴታዎች ናቸው የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ትግልና ሰብር ብዙ ጊዜ ሰዎች ፈተና በሚመጣበት ጊዜ ለምን መጣ ነው የሚሉት ይጨነቃሉ ለምን መጣ ሳይሆን እንዴት እንወጣ ነው መሆን ያለበት

በፍርሃት እንፈትናችኋለን። ወልጁዕ በረሃብን እንፈትናችኋለን። ወነፍስን ምን አልአምዋል ንብረታችሁንም በማጉደል እንፈትናችኋለን። ወለአንፉስ በነፍሶቻችሁም እንፈትናችኋለን። በማሳመም ወይም ነፍስንም በመውሰደ አላህ ስብሓነ ወተዓላ ይፈትናል። ነገር ግን እነዚህ ፈተናዎች በሚመጡበት ጊዜ ፈተናውን ያለፉትን አበሥራቸው። ማናቸው? ያለፉት አሳግሪ ትዕግስት ያደረጉት። ትዕግስት አንዳንድ ሰዎች በትክክለኛ መንገድ አይወስዱትም። ታገስ ምን ታደርገዋለህ፣ እስኪያልፍ ያለፋል፣ የሚባሉ ነገሮች አሉ። በእስልምና ትዕግስት ማለት ይሄ አይደለም። ይሄ ፍርሃት ነው። ይሄ ዝቅተኝነት ነው። ይሄ ውርደት ነው። በእስልምና ሰብር ብሎ ማለት ጥንካሬ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሰብር ብሎ ማለት የጥንካሬ መገለጫ ነው። ሰብር ብሎ ማለት የነስር መገለጫ፣ ነስር ብሎ ማለት ድል ነው። ነቢዩ ዓለይሂ ሰላቱ ወሰላም በበድር ጦርነት ላይ ሰሓቦቻቸውን ምንድን ነው ያሏቸው? ወደፊት ሲሄድ የተዋጋ ሰው ወደ ኋላ ያልተመለሰ ሰው ጸንቶ እስከ መጨረሻው የሄደ ሰው ጀነት ያገኛል ብሏል። እነዚህንም በዚህ ጽናት ውስጥ በዚህ ትግል ውስጥ የሞቱትን አላህ ስብሓነሁ ወተዓላ የጀነት ያርጋቸው። እኛንም አላህ ስብሓነሁ ወተዓላ ጽናት ኖሮን ያንን መንግሥት የምንቋቋምና ለለውጥ ምክንያት አላህ አድርገን። ኢትዮጵያዊ ሙስሊም እስከ ዛሬ ድረስ እንደ ባዳ ይታይ ነበር። ዛሬ ኢትዮጵያዊ ሙስሊም ኢትዮጵያዊነቱን እያሳየ እኔ ኢትዮጵያዊ ነኝ እያለ ነው። ስለዚህ ኢትዮጵያዊነቱ ሊረጋገጥ ይገባል። ትናንትና ትናንትና ሙስሊሞችን ሴቶቻችንን በመስጊድ ውስጥ ወይም ከመስጊድ ውስጥ አፍሰው የወሰዱ ጊዜ ስዑዲ እንኳን አይደለም ያለሽው፣ አረብ ሀገር እንኳን አይደለም ያለሽው ይሄ እኮ ኢትዮጵያዊ ነው ወይም የኢትዮጵያ ነው እየተባለ ነው፣ ሒጃቡ ወይም ሒጃቧ እየተገፈፈው። እዚህ ያላችሁ እህቶች፣ ይሄ ስዑዲ ነው? ይሄ አረብ አገር ነው? ይሄ አሜሪካ ነው። ይሄ የነፃነት አገር ነው። ይሄ የእኩልነት አገር ነው። ኢትዮጵያ እንደዚህ እንድትሆን ነው የምንፈልገው። ኢትዮጵያ የእኩልነት ሀገር እንድትሆን ነው የምንፈልገው። የአንድነት ሀገር እንድትሆን ነው የምትፈልገው። የሰላም ሀገር እንድትሆን ነው የምንፈልገው። ያ ደግሞ በምኞት አይመጣም። አዳራሽ ውስጥ በመቆም አላሁ አክበር በማለት አይመጣም፣ በትግልና በጽናት ቢሆን እንጂ፣ በትግልና በጽናት ቢሆን እንጂ። ጀግኖቹ እየተዋጉ ነው፣ እየለፉ ነው። ሰላማዊ ትግል ነው። ለዛ መሰ ለዛ መንግስት ለኢትዮጵያ መንግስት ክላሽንኮቫ ያስፈልገው ቦምባ ያስፈልገው። ተሸብሯል፣ እናሸብሯለን አሁንም። ተሸብሯል፣ በጽናታችን እናሸብሯለን አሁንም። አላህ ያሸብረው ስራው ነው ያሸበረው። ስራው ነው ያሸበረው፣ ማንንም አይደለም። ሌባ ፖሊስን ሲያይ ይረበሻል። ምንድነው? ፖሊስ አሸባሪ ሆኖ ነው? አይደለም፣ ስራው ነው ያሸበረው። ስለዚህ ጽናት አስፈላጊም ነው። የኢትዮጵያ ሙስሊም አላህ Subhanahu Wa Ta'ala የሚያዘን በአላህ Subhanahu Wa Ta'ala ዘንዳ ደረጃ የምናገኝበት ሰብር የሚባል ነገር፣ ዒባዳ የሚባል ነገር ሰጥቶናል። ልክ ሰላትና ጾም ግድ እንዳደረገብን ሰብርንም ጽናትንም አላህ Subhanahu Wa Ta'ala ግድ አድርጎብናል እንዳውም የሌሎቹ ዒባዳዎች ጾምም ቢሆን ሐጅም ቢሆን ዘካም ቢሆን በአስር አባዛችኋለሁ፣ በመቶ አባዛላችኋለን፣ በሰባት መቶ አባዛላችኋለሁ እያለ ነው አላህ የሚገፋፋል። ሰብርን ሲመለከት ኢነማ ይወፋ ሳቢሩን አጅረሁም ቢገይር ሒሳብ። እነዛ ሰብር ጽናት ያላቸው ሰዎች ምንዳቸው የሚከፈላቸው ያለ ገደብ ነው። አይታሰብም፣ ይተለክቶ አይደለም የሚሰጣቸው ለምን ሲባል ለምን እንደሆነ ታውቃላችሁ? ሰብር ገደብ ስለሌለው ነው። እዚህ ድረስ ታግሰሃል፣ እዚህ ድረስ ታግሰሃል፣ በቃ ቶ የሚባል አይደለም፣ የሚተው አይደለም። ኢህአዴግ አይዞህ ምንም፣ ጽናታችን ገደብ የለውም። ምንዳም ከጌታችን ከአላህ ስብሃነሁ ወተዓላ ገደብ እንደሌለው ሁሉ ስለዚህ እስከ መጨረሻው ድረስ መብታችንን ታስከብራለህ፣ ታስከብራለህ፣ መብታችንን ታከብራለህ፣ ታከብራለህ በዛች አገር ውስጥ ሰላም ታመጣለህ፣ ታመጣለህ። እምቢ ትላለህ። ይሄ ጀግና ህዝብ፣ ይሄ ሰላማዊ ህዝብ በሰላማዊ ትግሉ በአላህ ጽናት በአላህ ድጋፍ ያንን ያመጠዋል። አላህም ስብሓነ ወታዓላ ያግዘዋል። አላህ ስብሓነ ወታዓላ ሰብር አድርጎ ለአላህ ብሎ ታግሰው ለአላህ ስብሓነ ወታዓላ ውዴታ ብለው ለዛች አገር ፍትህ፣ ለዛች አገር አንድነት፣ ለዛች አገር ነጻነት የሚፋለሙና በዛች ታሪክ ውስጥ ባዳ መስሎ የሚታየው ኢትዮጵያዊ ለዛች ሀገር ለውጥ ሰበብ ሆኖ አንገቱ ከፍ አድርጎ የሚትኖርባት ኢትዮጵያ አላህ አድርገልን። አላህ Subhanahu Wa Ta'ala አንድ ያድርገልን። አላህ Subhanahu Wa Ta'ala በዚህ ሌሊት አላህ Subhanahu Wa Ta'ala ሁላችንም ሰብር ያስጣጥቀን፣ ጽናትን ያስጣጥቀን። የቁዋ የኃይልን ጽናት ይስጠን፣ የፍርሃትን ጽናት ሳይሆን ያንንም ኢትዮጵያ ውስጥ ያሉትንም አላህ Subhanahu Wa Ta'ala ሰብሩን ጽናቱን ይስጣቸው። አላህ ስብሓነው ወተዓላ እነዚያን ደግሞ በሙስሊሞች ላይ በኢትዮጵያ ሕዝብ ላይ ችግርን ያመጡበትን አላህ ስብሓነው ወተዓላ በራሳቸው እርስ በርስ ያፋጃቸው። አላህ ስብሓነው ወተዓላ እርስ በርስ ያጋጫቸው፣ እርስ በርስ አያተማመኑ። እርስ በርስ አላህ ስብሓነው ወተዓላ በሰው መሀከል አምስት ለአንድ ብሎ እንደጠፈሩት እነሱንም ባልና ሚስትን አላህ ስብሓነው ወተዓላ ጦር ያገባቸው። አላህ ስብሓነው ወተዓላ ይለያያቸው። አላህ ስብሓነው ወተዓላ ሙስሊሙን

አስተዋጽኦ አድርገን በዛች በለውጥ ቻራ ላይ የራሳችንን ኢሻራ የምናደርግ አላህ አድርግልን። ይህንንም ቆጥረን በዛ የአላህን ውዴታ የምናገኝ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ